ሰላምና ጤና ባላችሁበት ቦታ ብዝት ይበላችሁ። እንዴት አላችሁ? የተወደዳችሁ ቤተሰቦች ሁሉ መልካም ነው። ሁልጊዜ እንደምመርቃችሁ ፈጣሪ በድብቅ የጸለያችሁትን ጸሎት በግልጥ ይክፈላችሁና ምስጋናን በዚህ ዓመት በእናንተ ቤት ያብዛ። አሜን ብያለሁ። እኔም ለእናንተም ቀላል መርቃት አይደለም። ታዲያ በዛሬው ቪዲዮችን ከዛ አስቀድመ እንግዲህ ዲስክሌመር አለው። ይህ ቪዲዮ እድሜያችሁ ከ18 ዓመት በታች ከሆነ ምናልባት ባታዩት ይመከራል። አሁን ያው 18 ዓመት በታች ያሉትም እኛን በልጠውናል። 20 ዓመት 30 ዓመት እንዲህ ያለን ሰዎች እኮ ምንም አላቅም፣ በአንዳንድ 18፣ 17፣ 15 ዓመት እድሜ ባላቸው ሰዎች ኤክስፕሪንስ ስንጠና ስንመዘን ማለት ነው። ለማንኛውም የምናነሳው ሀሳብ ወገኖቼ በጣም ብዙ ወጣቶቻችንን እየቀረጠፈ እየበላብን ስላለው ልክ እንደ ሰደድ እሳት ወገኖች እየተቀጣጠለ እየበዛ ነገር ግን አትፊ ስላጣው ቴሌግራም አንደርግራውንድ ወርልድ እናወራለን። ምን እያልኳችሁ ነው? ብዙዎቻችሁ ምናልባት ሁላችሁ በሚባል ደረጃ ይሄን ቪዲዮ የምትመለከቱ ቴሌግራም ትጠቀማላችሁ። ታዲያ ቴሌግራም ወገኖች ቻት ከመደራረግ አልፎ ወይም ደግሞ ቪዲዮ ኮል ዋትኤቨር የሚጠቅም ግሩፖች ውስጥ ገብታችሁ የትምህርት ቤት ግሩፖች ተከፍቶ እዛ ላይ ሳይመንት እንደዚህ መልካም ነገሮች እንደሚሰሩበት ሁሉ በጣም ብዙ እህቶቻችን የሚሸጡበትም ነው። ይህንን ታውቃላችሁ አይደል? ምን ማለት ነው የሚሸጡበት የሚለውን በኋላ ላይ ነግራችኋለሁ። በጣም ብዙ ወንዶችም እስፔሻሊ ደግሞ የሀበሻ ወንዶች የማይወጡት ወገኖች ሊያቆሙ ፈልገው ብዙ ነገር ሞክረው ሲያበቁ ምንም ያልተሳካላቸው የዚህ ቃል ተገልብጦና የዚህ ቃል ተገልብጦ ሱሰኛ እንዲሆኑ አጋንንቱ ዓለም ምናልባት በማይታይ በስውር እጁ በህይወታቸው በጣም ብዙ ቦታ ላይ ስኬት እንዳይኖራቸው ፈቅ ሲሉ ወደ ኋላ ፈቀቅ የሚያደርጋቸው ሶስት እርምጃ ወደፊት ተራመድኩ ሲሉ 30 እርምጃ ወደ ኋላ የሚመልሳቸው በነገራችን ላይ ህይወታችሁ ላይ የሆነ ቦታ ፈቅ ብላችሁ ትደርሱ ዘንድ መነካካት ያለባችሁ አካል አለ። መንፈሳዊ አካል ማለት ነው። ያም ደግሞ ፈጣሪያችሁ ነው። ከፈጣሪያችሁ ጋር እንዳትነካኩ የሚያደርጋችሁ ከዳቢሎስ ይልቅ እናንተ ህይወት ውስጥ የሚበረታው ይሄ ስጋችሁ እንደሆነ እንዳትረሱ ወገኖች። አጋንንትም የሚጠቀመው የስጋችንን ነው። በነገራችን ላይ የስጋችንን ምኞት ስሜት ይጠቀምና እኛ ለሆነ ነገር ሱሰኛ አድርጎ አደንዝዞ ሲያበቃ ደስታ ቢስ፣ ሰላም የለሽ በቃ ዞረን ዞረን ሁልጊዜ አንድ ቦታ ላይ የምንቆም ህይወት ስልችት ያለን ወጣቶች እንድንሆን አድርጎናል፣ በጣም በርካቶቻችንን ማለት ነው። ቀጥለን በምናነሳው ሀሳብ አማካኝነት ታዲያ ወገኖቼ ቴሌግራምን በመጠቀም እንዴት ብዙ ወጣቶች እየተሰዉ እንዳለ ከመመልከታችን በፊት መጀመሪያ ወጥመዱ ሲጀምርና ሲጠነሰስ ከየት ነው መነሻ ሀሳቡ የሚመነጨው የሚለውን እንመልከት። ታዲያ ወገኖቼ አሁን እኮ ስፔሻሊ ቲክቶክ የሚባለው ፕላትፎርም ላይ ካያችሁ የሚሰሩ ማስታወቂያዎች በጣም ቫይራል ለመውጣት የሚደረጉ ጥረቶች፣ በዋናነት ቫይራል ለመውጣት ጠብ የምታደርገው ይሄ ኢንግሪዲየንት ሰውነትህ ነው። በተለይ ሴቶች ከሆኑ ጌት ሬዲ ዊዝሚ ብለው ልብስ ለመቀየር ሲመጡ የሆነ ነገር ያሳየዋል። ስልክ ለማስተዋወቅ ሲመጡ የሆነ ነገር ያሳየዋል። እዚህ ጋር ከስልክ አይፎን ሰርቲን ፕላስ ምናምን ትላለች። ግን እዚህ ጋር ያለውን እያየ ነው አንተ የቆየው። ከዛ ቪዲዮ ብዙ ሰው ጋር ይላካል፣ ቫይራል ይሆናል። ቢኮዝ አንተ ስልኩን ለማየት ሳይሆን የቆየው ስልኩን የያዘችዋ ሴትዮን ደረት ለመመልከት ማለት ነው። ይህ ሁላችሁ ወንድ ወንዱን እየመረጣችሁ ካንሆልላችሁት የነገውን መጪ ትውልድ ለማበላሸት ዋናውን ዋናውን መስመር ይዛችሁታል ማለት ነው። ይሄንን እወቁ ወገኖች ይሁላችሁ። በዋናነት ማስታወቂያዎቻችን ቲክቶክ ላይ ያሉ እህቶች ብዙ ነገሮች ሰውነታቸውን የሚያሳዩት ወጥመዱ ለማን የተዘረጋው ለሴቶች እኳ አይደለም ለወንዶች ነው የተዘረጋው። ይሄ ለምንድነው የሚሆነው ብላችሁ ጠይቃችሁ አታውቁም? ማለት በጣም በርካታ የራቁት ቪዲዮዎች ምናምን SEX ቪዲዮዎች ምናምን የሚለቀቁባቸው ዌብሳይቶች እኮ ሚሊ ለማጥመድ የሚሰሩት ሴቶችን አይደለም ወንዶችን ነው። ይሄ ደግሞ የሚሆንበት መንፈሳዊ እንድምታ አለ ወገኖቼ። ያም ደግሞ ወገኖቼ አስቀድሞ በቃለ እግዚአብሔር እንዲሁም ከጥንት ጀምሮ ፈጣሪ ከሰው ጋር በሚሰራበት ሰዓት ላይ የሆነን ትውልድ መባረክ ከፈለገ ከዛ ትውልድ ውስጥ አንድን ወንድ ይመርጥና ያንን ወንድ በመባረክ ከእሱ ጋም አብራ ያለችዋን ሴት እንድትባረክ፣ ከነሱ የሚወለደውን ልጅ እንዲባረክ እያደረገ ነው ሀገርን ትውልድን የሚባርከው የሚያንጸው ወንዱን ካነወለልከው ወገኖቼ በቀን መጨረሻ ነገ አድጎ የቤተሰብ ራስ የሚሆነው እሱ ነው፣ የሚስቱ እንዲሁም ደግሞ ለሚመራው ቤተሰብ ፕሮቫይደር የሚሆነው እሱ ነው። ጭንቅላቱ የተወጋ የደነዘዘ አባት ምን አይነት ልጅ ሊያሳድግ እንደሚችል አስቡ። አያው እናቱ ታስተካክሏ ይሁላ፣ ግን እናት የራሷ ድርሻ እንዳላት ሁሉ አባት የራሱ ድርሻ አለሁ። የአባት አንደኛው ድርሻ ወገኖቼ ልጆቹ ላይ የሆነን ነገር ኢምፓርት ማድረግ ነው። ይሄ መንፈሳዊ ነገር ነው መነገራችሁ። ኢምፓርቴሽን ምን ማለት ነው? መክራችሁት አደለም፣ ልጃችሁን አባት ስትሆኑ የሆነ ነገር ብላችሁት አደለም። ነገር ግን የእናንተ መንፈሳዊ ሌቭል ና ይሄ ፒውርነስ ልጃችሁም ላይ የመተላለፍ አቅም አለሁ። በደንብ አስተወሉ። ለዛ ነው አሁን ላይ በጣም በርካታ ወጣቶች ያላገቡ ወጣቶች አያስኩል ያሉ ወጣቶች ብዙ ጭብለቅለቅ ያለ ነገር ውስጥ እንዲገቡ የተደረገው፣ ምክንያቱም ነገ አድገው እነሱን ተበላሽተው በሚቀጥለው ጀኔሬሽን ላይም የሆነ ጠባሳና መርዝ ማስቀመጥ የዳቢሎስ ዋነኛ ዓላማ ስለሆነ፣ ምክንያቱም ዳቢሎስ ጅል አይደለም፣ በነገራችን ላይ ሞኝ አይደለም። ሲሰራ ለመቶ ዓመት ለአንድ ሺህ ዓመት አቅሎ ነው የሚሰራው። ስለዚህ ምናልባት አንተን በማበላሸት ውስጥ ያንተን ቀጣይ ሶስት አራት ጀኔሬሽን የማበላሸት ፕላን አለ። ያው እኛ ወገኖቼ እኔ ከሞትኩኝ ሰርዶ አይብቀል ስለሆነ ብዙ ነገር ላይ ያለን የህይወት ስትራቴጂ ብዙ ነገር አስፍተን አርቀን እስከ ነገ ድረስ መመልከት ይከብደናል፣ አደለ? ዓይናችን ይብራ ይፈውዘን መዳን ያለም። ነገር ግን ዳቢሎስ አንተን በማበላሸት ውስጥ ብዙ ነገር ማበላሸት ይፈልጋል። ስለዚህ የሆነ የሆነ ንቃተ ሕሊናችሁ አለርት እንዲሆን ነው፣ ወገኖች። እዚህ ጋር እየለፈለፍኩ ያሉት ለአንተ፣ ለወንድሜ ለአንተ ማለት ነው። ታዲያ ስለ ሪቬንጅ ናወራ ወገኖቼ፣ ሪቬንጅ እንግዲህ ጴፕ የሚለው ድምፅ የሚመጣው ይህንን ቃል ስናገር ነው። ስለዚህ ከዚህ በኋላ እሱ ድምፅ ከመጣ ይህንን ቃል ነው እያወራ ያለሁት ማለት ነው። ይቺ ኮኮዋን አጥፏት ና በሆነ ቃል ቀይሯት። ይገባችኋል? ምን እያልኩ እንደሆነ? ምን እያለ ኖ ብራታ ናይስ ኢንግሊሽ ሰም ሀው ቴሌግራም ላይ ሪቬንጅ የሚባለው እኛ ሀገር ላይ በጣም ነው እየተሰራ ያለው የሚሰራው። አስቀድመን ምናልባት ሪቬንጅ ምን ማለት እንደሆነ ለማናቅ ሰዎች ግልጽ ለማድረግ ያክል ሪቬንጅ ያው ቃሉን እንደምታቁት በቀል ማለት ነው አደለ? ይሄኛው ቃል ደግሞ ይሄኛው ቃል ነው። በነገራችን ላይ ሴቶች፣ ስፔሻሊ ደግሞ ቲክቶክ ላይ ምናልባት የሆነ የራሳችሁን ባዲ ግሎሪፋይ በሚያደርግ መልኩ ቪዲዮ የምትሰሩ እና እኔንም የምትመለከቱኝ ሰዎች ካላችሁ፣ ይላችሁ ጥፋቱ ለናንተም ለእኛም ለወንዶች ነው። እኛ ወንዶች የራሳችን እንዳንገዛ በእናንተ ስንሰናከል እናንተ ደግሞ የወንዶች ጭንቅላት ውስጥ የሴትን ልጅ ገላ እንደ ኦብጀክት እንዲመለከት ማተብ እየመታችሁለት ነው ያላችሁት። ስለዚህ ወንድ ልጅ ሴትን ልጅ ሲመለከት የራሷ ፐርሰናሊቲ ያላት፣ በቃ የምትወደውና የምጠላው ነገር ያላት፣ አምላክ ፈጣሪ ያላት፣ ሃይማኖት ያላት ሴት ከመመልከት አልፎ ሁልጊዜ ሴት ሲመለከት ሰውነቷን፣ ሁልጊዜ ሴት ሲመለከት አካላቷን እንዲመለከት ነው የምታደርጉት። ስለዚህ ወገኖቼ በእርግጠኝነት ነው መነገራችሁ። በጣም በርካታ ወጣቶች የሚያዩትን ሴት በሙሉ መመኘት ተጀምሯል። የሚያዩትን ሴት ማለት የሆነች ሴት እንኳን ሲተዋወቁ ምናምን ሰውነቷ ከማድረግከው ነው የሚቀርባት። ለምን ሲባል ሴት ልጅ ከሰውነት አልፋ ወደ ዕቃነት በብዙ ወጣት ጭንቅላቶች ስለተቀየረች ማለት ነው። ታዲያ ወገኖቼ ይህንን ምስል ተመልከቱት። ምናልባት አሁን ላይ ያለው አሃዛዊ መረጃ የዚህ ጥፍ እንደሚሆን እርግጠኛ ነኝ። ይሄ ከሁለት ዓመት በፊት የተጠና ጥናት ነው። ቴሌግራም ላይ ብቻ ከ50 በላይ የሚሆኑ ቻናሎች፣ ከ30ሺ ተከታይ በላይ ያላቸው ቻናሎች፣ ከ12 በላይ ገንዘብ ከፍላችሁ የምትገቡባቸው ሰብስክሪፕሽን ቤዝድ ቻናሎች፣ ከ7000 በላይ የሚሆኑ የሀበሻ ሴት እህቶቻችን ቪዲዮ እና ፎቶዎች የሚሸጡባቸው የሚዘዋወሩባቸው። እነዚህን ቻናሎች ለመቀላቀልም ከ500 ብር ጀምሮ እስከ እንዲሁም እስከ አምስት ሺህ ብር የምትከፍሉባቸው በሀገርና በሕገ መንግሥቱ ከሶስት እስከ አስር ዓመት ያስቀጣል ተብሎ የተወሰነበት የፖ ዲስትሪቡሽን በቴሌግራም ላይ ተጧጥፎ ይገኛል። ታዲያ ወገኖች አስቡት ከአምስት መቶ ብር እስከ 4500 እስከ 5000 ብር ድረስ ይከፈላል። እነዚህ ግሩፖች ውስጥ ለመቀላቀል ማለት ነው። ጀስት ሰላሳ ሺህ ሜምበር ያለው ግሩፕ አለ። በነገራችን ላይ ፕራይቬት ግሩፕ ነው። ከፍላችሁ ነው የምትገቡት ማለት ነው። የምትከፍሉት ደግሞ በቴሌብር በሲቪ ኖርማል ትራንዛክሽን ነው የምትፈጽሙት። እና እንዳውም ስለዚህ ነገር ጥናት ያደረገ አንድ ዌብሳይት ሲናገር ኢትዮ ቴሌኮምን ለማናገር ሞክረው ነበር። ምክንያቱም ብዙ ትራንዛክሽኖች ሼድ የሆኑ ትራንዛክሽኖች የሚፈጸሙት በቴሌብር ነው፣ ወገኖች ለምንድን ነው እንደ እንደነዚህ አይነት ነገሮችን የምትፈቅዱትና፣ ያው ብዙ ትራንዛክሽን 500 ወር 1000 ብር ምናልባት 5000 ብር ያልሞላ ስለሆነ ትሬስ ለማድረግ በጣም እንደሚከብዳቸው ተናግሯል። ምክንያቱም ኖርማል ትራንዛክሽን ነው። ስልክ ይሰጠዋል። ስልካቸው ላይ ገንዘብ ታስገባል። ያው የእነሱን ቀጥታ አካውንት ባይሰጡም አሁን ሲም ካርድ አጭበርበረ ማውጣትም ስለምችል ማለት ነው፣ በፌክ መታወቂያ ከባር ነው ጀስት ወገኖች፣ ዝም ብላችሁ ገንዘቡን እንኳን አስቡት። አንድ ሰው አንድ ሺ ብር ከፍሎ ቢገባ በአቬሬጅ እስከ አራት ሺህ እስከ አምስት ሺ ብር ድረስ ይከፈላል። ለአንዳንድ አንድ ግሩፖች ማለት ነው እና ወገኖች፣ ገንዘቡ ሲበዛም በነገራችን ላይ ይሄ ኖርማል እህቶችን ኖርማል ይሄ ሊክድ የሆኑ ቪዲዮዎችና ፎቶዎችን ከመመልከት ተወጡና የሕፃናት የሚባል ቻናል ምን ማለት ነው? የሕፃናት የሚባል ቻናል እንደምትመለከቱት ወገኖች፣ በጣም በርካታ ኢትዮጵያውያን ይሄንን ቻናል ከፍለው ይቀላቀላሉ። ህጻናት ምን ሲያደርጉ ለማየት ኢትዮጵያስን ሲመለከቱና ሲማሩ አገር ሲለውጦ ለማየት አይደለም ወገኖች እኔ ማውራትም አልችልም ማውራትም አልችልም ብዙ ነገር ነው እዛ ጋር የሚደረገው እንግዲህ የሚገባችሁ ሰዎች ይገባችኋል እኔ እንባዬ ነው የሚመጣው ወገኖች እንደዚህ አይነት በተለይ ስፔሻሊ ከህጻናት ጋር የተገናኙ ነገሮችን ሳይ ስፔሻሊ ይህን ቪዲዮ ለመስራት አንዳንድ ሪሰርቾችን ስሰራ አይምሮ በጣም ተበክሎ ብኝ ነበር አይምሮ በጣም ተበክሎ ብኝ ነበር ብዙ ነገር ህጻናት ሲደረጉ የሚያሳዩ ቪዲዮዎች ናቸው ብዙ ነገር ህጻናት ስላችሁ እድሜያቸው በጣም ትናንሽ የሆነ በጣም ትናንሽ የሆነ አስር አመት አስር አንድ አመት የሆኑ ህጻናት ማለት ነው። ገና ሰውነታቸው እንኳን ለብዙ ነገር ያልበቃ እና ብዙ ኢትዮጵያዊ አለዛ ግሩፕ ውስጥ አለዛ ግሩፕ ውስጥ ቁጭ ብሎ ምን የሚል የሚመለከት የሚያይ ማለት ነው ያውም ደግሞ ወገኖቼ መላፍ ጭጫ አድርጎ ከፍሎ ነው የሚገባው። እንደውም ሰብስክሪፕሽኖቹ ሪኒዌብል ናቸው፣ ታዳሽ ናቸው። ከሆኑ ጊዜ በኋላ መልሶ ያስከፍሏቸዋል። ይህንን የሚሰሩት እዚሁ እኛ ሀገር ያሉ ወጣቶች ናቸው። ወገኖች፣ እዚሁ እኛ ሀገር ያሉ ወጣቶች ናቸው። ሴቶችም ወንዶችም አሉ። እነሱ ገንዘብ ነው የሚያመርቱት፣ ትውልድ ያበላሻሉ። በዚህ በኩል ይሄ እኔ ማንም ሊያስቆመው ሲሞክር አላየሁም። የሚታወቅ ነው። በጣም በርካታ ሰዎች ቴሌግራማቸው ላይ ከመጻጻፍ ባለፈ ኢትዮጵያ ውስጥ የሚሸጡ እህቶችንም ገብተው ያሉ እዚህ ጋር ማንሳቱ የምፈልገው ነገር ወገኖች፣ እዛ ጋር የሚሸጡ እህቶች ስላችሁ ፎቶን ወይም ቪዲዮን የቀረጹት የተነሱት በራሳቸው ፍቃደኝነት ራሳቸው በራሳቸው በገዛ ስልካቸው ነው። ነገር ግን ያ ቪዲዮ መጀመሪያ የተላከው ለማን ነው ሲባል ለቦይ ፍሬድ ነው ወይም ደግሞ ሁቨር አብሯቸው ላለ ፍቅረኛ ምናምን ለሚባሉ ሰዎች ነው የሚላከው ማለት ነው። እና በርካታ ቪዲዮዎችን እኔ ከዚህ በፊት ሰም ፖይንት ኦፍ ማ ላይፍ ላይ ተመልክቼ ያውቃሉ። ምንም ስለማልከዳችሁ እንዳልኳችሁ፣ ከገዳም አይደለም የመጣ ነው፣ ወይም ደግሞ የሆነ ከቅዱሳት ቤተሰብ ተመዘን አይደለም የመጣ ነው። ፈጣሪ ራር ቶልን ምሕረት አብዝቶልን ነው እዚህ ጋ ቆመን አንዳንዶቻችን የምናወራው የምናወራውና፣ ብዙዎቹ እህቶች የሆነ ስም ይጠራሉ፣ የፍቅረኞቻቸውን ስሞች ማለት ነው። እንግዲህ ሴቶች ናቸው እዛ ላይ ያሉት ሁሉም በሚባል ደረጃ ማለት ነው። የፍቅረኞቻቸውን ስም ይጠራሉ፣ ሳሚ፣ ዮኒ። ዮኒ እንኳን አልሰቦ ግን፣ ቤኪ፣ ምና፣ ብቻ ያው የወንድ ስም ይጠራል። ለፐብሊክ ኮንሰምሽን የተሰራ ቪዲዮ እንዳልሆነ ታውቃላችሁ። እና ያንን ቪዲዮ ማን ነው የሚለቀው ከተባለ መጀመሪያ ፋይል ያለው ማን ነው? ቦይፍሬንድ ተብዬ ማለት ነው። እና እህቶች ሴቶች ምናልባት ፍቅረኛ ያለያዛችሁ ካላችሁ እና እኔን የምትመለከቱኝ ካላችሁ ይሁላችሁ፣ የእናንተ መንፈሳዊ መሆን የእናንተ መንፈሳዊ ጥንካሬ የማይገባበት ቦታ የለም። ነገ በቀኑ መጨረሻ ወገኖቼ፣ የሆነ ነገር ስቲው አስጥቶ የሚሸጥሽ ወንድ ላይ እንዳትወድቂ። ያንቺ ወደ ፈጣሪ መመለስ በጣም ቫይት አለው፣ በጣም ቫይት አለው። ዘፈን እየሰማችሁ እህቶቼ፣ የሆነ ነገር እያደረጋችሁ የሆነችን ሴት ለመምሰል እየሞከራችሁ ብዙ ጊዜያችሁን አታቃጥሉ፣ ይሁላችሁ ጊዜ ከተቃጠለ ተቃጥሎ ሲያበቃ መልሶ ፍሬ የሚሰጣችሁ አምላካችሁ ላይ የምታቃጥሉት ጊዜ ነው። ያው ማቃጠል ባይባልም ስፔንድ ታይም ዊዝ ወደ ቤተ እምነታችሁ ተመለሱ። ገሬች እውነቴ ነው የምላችሁ። እንግዲህ ዛሬ በጣም ምክር አብዝቼባቸዋለሁ። ዝም ብላችሁ ወንድማችን ስለሚወደድ ነው ብላችሁ አስቡት። ታዲያ እነዚህ ቪዲዮዎች ፍቅረኛ ተብዬ ቦይፍሬንድ ተብዬ ለተባሉ ሰዎች ሲላክላቸው እነሱ አንዳንድ ቪዲዮዎች ይታያላችሁ። በነገራችን ላይ ሴቶቹ ይታያሉ፣ የሚያደርጉትን ነገር እያደረጉ ወንዶቹ ቪዲዮ ኮል ላይ ሲሆን የወንዶቹ ፓርት ብለር ይደረጋል፣ የወንዶቹ ፊት ብለር ይደረጋል ማለት ነው። ምክንያቱም ያንን ቪዲዮ እራሱ የሚሸጡት ወንዶቹ ስለሆኑ ማለት ነው። በነገራችን ላይ ቀላል ሳንቲም እንዳይመስላችሁ የሚሸጠው። ስልካችሁ ላይ የምትወዷት ሴት ወይም ደግሞ ፍቅረኛችሁ የነበረች ሴት የሆነች ሴት ቪዲዮ ፎቶ ካላችሁ ይገዟቸዋል። ታዲያ የት ነው የሚሸጠው? ተንከሲስ ታዲያ ወገኖች ይሁንላችሁ፣ ቲክቶክ ላይ ቁጭ ብላችሁ በምትያቸው ቪዲዮዎች ትከተፋላችሁ፣ ቴሌግራም ላይ ሄዳችሁ ትጣዳላችሁ፣ ከዛ ክሮም የሚባለው ብሮዘር ላይ ገብታችሁ ትበስላላችሁ። ይሄ ነው የዳቢሎስ ኩኪንግ ስታይል። በነገራችን ላይ ታዲያ እኔ በጣም የሚያስገርመኝ እንዲሁም ደግሞ ምናልባት በመንግስት ደረጃ ራሱ ለምን እንዴት እንዴት ዝም እንደተባለ የሚገርመኝ አንድ ጉዳይ አለ ማለት ነው። ያም ደግሞ ቲክታክ ላይ ያሉ አንዳንድ ወጠምሻዎች አሉ፣ ጎረምሶች ማለት ነው። ላይቭ ላይ ቁጭ ብለው ሴቶችን እያስገቡ ባፋቸው የሚያወሩት ነገር እንኳን ለመስማት የሚሰቀጥጥ ማለት ነው እንዴት ታዲያ ወገኖቼ እነዚህ ሰዎች ላይቭ ላይ ቁጭ ብለው የሚናገሩት የሚያሳዩት የሚያስተምሩት ነገር በቀኑ መጨረሻ ትውልዱ ራሱን እንዳይገዛና እንዲሁም ደግሞ በጆሮ የሚሰማው ነገር በቀኑ መጨረሻ ወገኖቼ ወደ ውስጡ ሰርጾ ሲያበቃ ሕይወቱን የሚያበላሽ ነገር እንዲሆን ነው እያደረጉ ያሉት እና እኔ ምናልባት ይሄ ጉዳይ የሚመለከታችሁ ሰዎች ካላችሁ ለምንድን ነው ዝም ያላችኋቸው? ያላችኋቸው ስንት ነገር ያደረገ ሰው ቀብሲስ በሚደረግበት ሀገር እነዚህ አሁን ስርዓት ማስያዝ አቅቶን ነው ወይ? ነው እና ምናልባት እኔ ያው ይህንን እንደ ሀሳብ ነው እያቀረው ያለው ትዳ ነገር ግን ምናልባት የእኔ ተመልካች ሆናችሁ ደሴም ታይም ደግሞ የእነሱ ተመልካች እንዳትሆኑ ስለምፈልግ እና ለምን ደግሞ እንደዛ መሆን እንደሌለባችሁ እኔ ወንድማዬ ምክሬን ሊያነጻችሁ የሚገባውን ነገር ነው እየነገርኳችሁ ያለሁት። ወደ ኋላ ዞረሽ ወንበሩ ጋር እግርሽን ሰቅለሽ ላሳይ እንዲከሆደ ከኋላ አይደለም ወንበሩ ላይ አንድ እግርሽን ሰቅለሽ ከዚያ ማ የሚያምር ሰውነት ነው ያለሽ ተመኛው እሱን ታይና፣ የምትወጂው ፖዚሽን ብቻ ምን አለፋችሁ ወገኖቼ፣ እነሱን አይታችሁ ስጨርሱ ለሌላ ነገር ስሜታችሁ እንዲነሳሳና ሄዳችሁ ያቆማችሁትን ነገር እንድትጀምሩ በቃ ከዚህ በኋላ እንደዚህ አይነት ቪዲዮ ላይም ይገባችኋል፣ ምን አይነት ቪዲዮ እያወራው እንደሆነ በቃ ራሴን ማስደሰት ወይም ደግሞ በስልክ የምመለከታቸውን ነገሮች አቆማለሁ ብላችሁ ተገዝታችሁ ንሳ ገብታችሁ ስታበቁ እነሱ በዋናነት እዛጋ ያሉት አንደኛ ገንዘብ ሊሰሩ ነው። ሁለተኛ ደግሞ ለወጣቱ ትሪገር ሊሆኑ ነው። ትሪገር ማለት ወገኖቼ የማትፈልጉትን ነገር እንድታደርጉ የምትገፋችሁ የመጀመሪያዋ ትንሽዬ ፑሽ ማለት ነው። እንግዲህ ታውቃላችሁ አይደል? በጣም በርካታ ወጣት ወንዶች ከሆናችሁ ይገባችኋል። ቀጥ የምላችሁ ነገር ብዙ ነገር ለማቆም ወስናችሁ፣ በቃ ከዚህ በኋላ እንደዚህ አይነት ቪዲዮ መመልከት ማቆም አለብኝ፣ ብዙ ነገርን እየጎዳ ነው፣ ራሴን በራሴ ማስደስተውን ነገር በና ይገባችኋል። እንግዲህ ዲቴል አንገባበትም። ማቆም አለብኝ ብላችሁ ስታበቁ ቴሌቪዥን ከፍታችሁ ኖርማል ቴሌቪዥን ሊሆን ይችላል ከፍታችሁ የሆነ ማስታወቂያ አይታችሁ ትሪገር ሆናችሁ፣ አታቆ በቃ ያቆማችሁትን ነገር ትጀምራላችሁ። ጀስት ቢኮዝ የሆነችን እህት ስላየ የሆነችን ሴት ብዙ ተገላልጣም አይደለም ግን የሀገር ልጅ ናት ሀበሻ ናት ምናምን የሆነ የምታሳየው አክት አንተን ካቆምከው የጨለመ ዓለም መልሶ እንዲጨምር ነዳጅ ይሆናል ማለት ነው። ወገኖቼ ዞር በሉ። ጥበቃ ያስፈልግ። መንግስት ራሱ ጥበቃ ሊያደርግልን ይገባል። ወገኖቼ ይቅርታ አድርጉልኝና እነዚህ ሰዎች ቆጭ ብለው ላይቭ ላይ ትውልድን ሲበክሉና ሲያበላሹ ብዙ ወጣት ስፔሻል ደግሞ ወንድ ወጣቶች ራሳቸውን እንዳይገዙ የአጋንንት መጠቀሚያ እንዲሆኑ በዋናነት ጭፍራውን ሲመሩና ሲሰሩ ጊፍት የምትሰጡ ሰዎች እውነቴን ነው የምላችሁ፣ አምላክ ምሕረት ያድርግላችሁ ነው የምላችሁ። ምሕረት ያድርግላችሁ፣ አሜን በሉ። እውነቴን ነው የምላችሁ። ምክንያቱም ትውልድ እንዲበላሽ እኔ በጀት አለ። እኔ ኪሽ ውስጥ እኮ ነው ያላችሁት። ከባድ ነው በነገራችን ላይ። ብዙ ሰው የሚጠቅም ነገር ላይ ገንዘቡን ከማውጣት ይልቅ የማይጠቅም ነገር ላይ ማውጣት ነው የሚቀለው። ምክንያቱም የሚጠቅምህ ነገር ላይ እንድትተኛ፣ የማይጠቅምህ ነገር ላይ እንድትነቃ የሚያደርግ እዚህ ላይ ተንጠለጠል አጋነን ስላለ ማለት ነው። ወገኖቼ ካለቃችሁበት ለብዙ ነገር ያሰራቸዋል ኖት ለሚጠቅማችሁ ነገር ታዲያ ወገኖቼ ምናልባት እንደነዚህ አይነት ላይቮች ላይ፣ እንደዚህ አይነት ቪዲዮዎች ላይ የሚተላለፉ መልእክቶች፣ የሚወሩ ወሬዎች፣ የሚነሱ ቃላቶች ወጣቱን ራሱን እንዳይገዛ፣ ራሱን ለመግዛት ቢፈልግም እዛ ላይ ተጥዶ በሚያያቸው በሚሰማቸው ነገሮች እንዲወሰወስና ያቆመውን ነገር እንዲጀምር የጀመረውን ነገር የበለጠ አጠናክሮ እንዲቀጥልበት ከማድረግ በዘለለ አይምሮንም የማደንዘዝ ስራ ይሰራል። ከዚህ በፊት ስለ ሜር ኤክስፖዠር ኢፌክት ነግሬያችኋለሁ። የሆነ የምትጠሉትን የሚሰቀጥጣችሁን ነገር ደጋግማችሁ በሰማችሁት ቁጥር የሆነ ሰዓት ላይ ኖርማል ይሆንባችኋል። ይሄ ማለት ምን ማለት ነው ወገኖች? በጣም በርካቶቻችን ፊልም ተመልክተን እናውቃለን። የሆሊዉድ ፊልም ማለት ነው በዋናነት ነግሬያችኋለሁ። ከዚህ በፊት እኔም አጋጥሞኝ የነበሩን አይደል እና እንደዚህ ተመሳሳይ ጾታ ግንኙነት ውስጥ ያሉ ሰዎች የሆነ ነገር ሲያደርጉ፣ መጀመሪያ አካባቢ ላይ፣ ፊልም ማየት የጀመርኩ አካባቢ ላይ ሊያስመልሰኝ ላይ ይደርሳል ማለት ነው። በጣም ነው የምልህ አዎ፣ ልክ እንደዚህ ምናምን ነው የምልህ። ያጥወለውለኛል አምጥተ ይልኝ ወገኖቼ። ከዛ የሆነ ሲደገም ሳሳልፎ ሲደገም ሳሳልፈው የሆነ ሰዓት ላይ በቃ አየወትም ማለት ኢንጆይ ላላደርገው ይችላለው። ነገር ግን እንደ በፊቱ መሰቅጠጥ አቆመ ወገኖቼ። እስ ቢኮዝ ተደጋግሞ ነው ጭንቅላት ውስጥ ያ ነገር አንድ ሁለት እያለ ስለገባ በቀኑ መጨረሻ የሆነ ሰዓት ላይ ተመሻሽቶ ቦታ ይኖረዋል ማለት ነው። ከዛ ሳየው እኔ ጋር ስሜት መፍጠሩን ያቆማል ማለት ነው። ማስጠላቱን ያቆማል። ይሄ የመጀመሪያው ፌዝ ነው በነገራችን ላይ ከፈቀዳችሁለትና ደጋግማችሁ ያንን ነገር ወደ ውስጣችሁ ካስገባችሁት እመኑኝ የሆነ ሰዓት ላይ እነሱ ጋር የሚሰራው አጋለንት እናንተ ጋር ይመጣና ሳትፈልጉ ራሳችሁን ያን ነገር ለማድረግ ዊሽ ስታደርጉ ታገኙታላችሁ ወገኖቼ እኔ ምናልባት ሁለት ወይ ሶስት የሆኑ ወጣቶች በዚህ በተመሳሳይ ፊልሞች ውስጥ ባሉ ተመሳሳይ የጾታ ግንኙነት ውስጥ ባሉ የሆኑ ድርጊቶች እንደነዚህ አይነት ነገር እንደተጠናወታቸው በግልጽ ነግረውኛል ማለት ነው እንግዲህ ሃይማኖት ላይም ቤተ እምነት ውስጥ ስለማስተምርና እዛ አካባቢ ላይም ስላለሁኝ ማለት ነው ማለት ነውና ወጣቶቻችን ትውልዳችን ወዴት እየሄደ ነው የሚለውን ነገር ጥያቄ ከጠየቃችሁ አንዳንድ ጊዜ ትሰበራላችሁ። በቃ ይሄ ማ በቃ ማለት አንድ አባት እንደዚህ ያሉኝ የሆነ ቦታ ላይ ያገኙኝና እሳቸው የሚሰሩት እንደዚህ ይሄ ፔንሲዮን ታውቃላችሁ አይደል? ይሄ አልቤርጎ ነው አይደል ድሮ የሚባለው እንደዚህ አይነት ቦታ ላይ ጥበቃ ነው የሚሰሩት እና እኔ በዚህ ትውልድ ተስፋ ቆርጫለሁ አሉ ተስፋ ቆርጫለሁ አሉ ማለት ነውና ምን አጋጥሟቸው ቢሆን ነው ብዬ ጠየቅኳቸው። ከዛ ስራቸው እንደዚህ እንደሆነ ከዛ እዛ ቦታ ላይ ቁጭ ብለው ሲውሉ በየቀኑ እዛ ቦታ ላይ የሚገቡትን ወጣቶች ሲመለከቱ እንግዲህ አንዳንዱ ነገር መናገር ከባድ ነውና፣ ማለት በጣም ይመራል። ያን ሽግሻ ታዲያ ወገኖቼ ይላችሁ ቃል እግዚአብሔር ሲናገር እንደዚህ ይላል። ቅዱስ ሐዋርያው ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ሲነግረው በመጨረሻ ዘመን የሚያስፈራና አስከፊ ጊዜ እንደሚመጣ እወቃለሁ። ታዲያ አስከፊ ጊዜ ሲል ጦርነት ይነሳል ምናምን ከሚለው በዘለለ በዋናነት ያነሳው ሰዎች አለ ራሳቸውን የማይገዙ ይሆናሉ አለ አሁን ያለንበት ዘመን ማለት ነው ወገኖች፣ አሁን እኮ ወገኖች ራሴ ልግዛ እንኳን ብትሉ እንዳት እንዳትገዙ በጣም ብዙ ሲስተሞች ስለተዘረጉ ሄድኩኝ፣ በቃ አቆምኩኝ እኮ ስንት ቀኔ መሰለ፣ እንደዛ ካደረግ ካየው እኮ ብዙ ቀናት ተቆጠሩ ብለ ስታበቃ፣ ዳቢሎስ በሆነ እግሩ ጠርቦ መልሶ እዛ ውስጥ ይከታል። ምክንያቱም ሲስተሙ የተገነባው አንተ ወተ የራስን ራይና አላማ እንድትኖር ለፈጣሪ የምትበጅ ወጣት እንድትሆን ሳይሆን ነው ልለ ሱሰኛ ሆነ ጭንቅላትም፣ ልብም፣ ሰውነትን በሙሉ በሆነ አካል ቁጥጥር ውስጥ ሆኖ ራስን እንድታሰናብጥ ነው። በጣም በርካቶችን እያየን ነው ወገኖች። እኔ እንኳን በአካባቢዬ እኔ የማውቃቸው ሰዎች ራሳቸውን ሲያሰናብቱ አይቻሉ። ከባድ ነው። ዳቢሎስ በምን ያህል ፍጥነትና በምን ያህል ስውር እጁ ብዙ ወጣቶችን እየቆረጠመ እየበላ እንዳለ ካልተረዳችሁ ወገኖቼ፣ ህይወት መንፈሳዊ መሆኑ ካልገባችሁ ወገኖቼ፣ ብዙ ቦታ ላይ የምትታገሉ ነገር ግን ፍሬ የማታፈሩ ወጣቶች ነው የምትሆኑት። ይህንን በደንብ ልታስተውሉ ይገባል። ህይወት ሁልጊዜ እንደምነግራችሁ መንፈሳዊ ነው። ነገሩን ለማሸነፍም በነገሩ ለመሸነፍም የምትጀምሩት እዚህ ምድር ላይ አይደለም። ግዙ አለም የመንፈሳዊ አለም ነጸብራቅ ነው። ስለዚህ የእናንተ መንፈሳዊ መሆን እዚህ ጉዞ አለም ላይም እንድትገዙ ሊያደርጋችሁ የሚችልበት የማይብራራ ታላቅ የሆነ ሃይል አለው ነው። ታዲያ ይህንን አስተውሉ ወገኖች። ይውላችሁ ራሳችሁን ገዝታችሁ የሆነ ቦታ ትደርሱና ራሳችሁን ለፈጣሪያችሁ ቀድሳችሁ ምናልባት ፐርፌክት ባትሆኑለትም እንኳን ነገር ግን ትናንትና ከነበረው ቆሻሻ ማንነታችሁ የዛሬው ማንነታችሁ ኤሊትል ቢት ይጠራ ዘንድ እናንተ ከህይወታችሁ ማስወገድ ያለባችሁ ቆሻሻ ነገር ውስጥ እንድትገቡ። ስለምን እንደማወራ ይገባችኋል አይደል? የምታዩዋቸውን ቪዲዮዎች የምታደርጓቸውን ነገሮች ታቆሙ ዘንድ ትሪገሮቹን ነው ልታስወግዱ የሚገባው። ትሪገሮቻችን ደግሞ ነግሬያችኋለሁ፣ ቲክታክ ላይ ያሉ ተዘብዝፈው የሚውሉ ወጠምሻ ወጣቶች እንዲሁም ደግሞ ቴሌግራም ላይ የሚደረጉ ሼዲ አጋንንታዊ የሚሸጡ ቪዲዮዎች ማለት ነው። እዛ ጋ ገብታ አንተ የሆነችን እህት አበሻ እህት ስትመለከት ይህንን አስብ፣ የእሷ ህይወት እንዴት ምስቅልቅሉ እንደወጣ ማለት ነው። ምክንያቱም እዛ ላይ ፎቶዋን ቪዲዮዋን አይተ መንገድ ላይ ይችን ሴት ብታያት፣ እንዴ ይችን ልጅ አቃጣለሁ ትላለ ምክንያቱም ያቺ ልጅ ፌመስ የሆነችው ጥሩ ነገር ሰርታ ምናምን ሳይሆን የሆነ ሰዓት ላይ አምናው የሆነ ነገር ባደረገችለት ወንድ ተከርታ ልቧ ተሰብሮ ሲያበቃ ድጋሚ ደግሞ የዛ ወንድ መጫወቻ ብቻ ሳይሆን ያንተ መጫወቻም ስትሆን ነው። እህት ካለ፣ እናት ካለ ይህንን ቪዲዮ ማየት አቁም። ዛሬ ወዳችኋለሁ። በቀጣይ ቪዲዮ አገኛችኋለሁ። ቻው